ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሄ እግር ከኢትዮጵያ የመጣ ያልተኳኳለ፣ ያልተቀባባ እግር ነው። ጥፍሮቼ እንደምታይዋችሁ በተቻለኝ አጽድቻችኋለሁኝ፣ ግን ደግሞ ዛሬ እግሬን የምዘፈዝፍበት ቀን ነው። ይህንን ጥፍር ለማሳመር ብዙ ጥፍር ቀለም ከማይወዱት ነኝ፣ ግን ደግሞ ጥፍሬ ልዘፈዝፍ ነው። እንዴት እንደማጸዳ እግሬን በምንም አይደለም ቤት ውስጥ በጣም በቀላል ነገር፣ ከዚህም በፊት ሰርችዋለሁኝ። ግን ያው ደግሞ አለሁኝ ማለት ነው። በጣም ውብ እግር እንዲኖራችሁ ከፈለጋችሁ ንጽህና ነው አይደል? ከምንም በላይ የሚሻለው ንጹህ እግር እንዲኖራችሁ ከፈለጋችሁ ወደ ቪዲዮ እሺ። ያው ዛሬ እግር የሚዘፈዘፍበት ቀን አይደል? ቀጠሞይ ከመዘፍዘፌ በፊት ምንምን ምን እንደሚያስፈልግ ኦሊቭ ኦይል አለኝ ሎሚ፣ ሽንኩርት ነጭ ሽንኩርት ማለት ከዛ ቀይ ሽንኩርት። እነዚህ ቀይ ሽንኩርትና ነጭ ሽንኩርቶች ለምንድን ነው የሚጠቅሙት? እግራችሁ በተለይ ፈንገስ የሚያስቸግራችሁ ከሆነ ይሄ እኔ አሁን በብዛት ጥፍር ቤት ስሰራ እውነት ለመናገር እንደዚህ እጄ ላይ ይታያችኋል፣ እንደዚህ ነጭ ነገሮች እንደ ፈንገስ ነገር ብቻ ያወጣብኛል። እኔ ለምን እንደሆነ አላቅም፣ ብዙ ጊዜ ተመልክቻለሁ። ሁለተኛ ግን ጥፍር ቤት ሄጄ ጥፍሬ ላለመሰራት ወስኛለሁኝ ማለት ነው። ለፈንገስ ሽንኩርትና ቀይ ሽንኩርት ፈንገስ ላለባችሁ ሰዎች በጣም ቆንጆ ነው። ነጭ ሽንኩርት ደግሞ ጥፍራችሁን ያጠነክርላችኋል እንደዚሁም ደግሞ የእግር ፈንገስም ካለባችሁ አሪፍ ነው። እኔ አንድ ሐኪም ሲሰራው አይቼ ነው በነገራችን ላይ የምሰራቸው እነዚህ ሁሉም ጊዜ ማለት ነው በሳምንት በአስራ አምስት ቀን እግሬ የማይቀር ዘፈዝፋለሁኝ ሽንኩርቴን ልጥና ከዛ ጫው ሻምፖ እዚህ ጋ የሞራ ሳሙና አለኝ ፊቴ የምታጠብበት የሞራ ሳሙና ነው። አንዳንዴ እስቲ ፊቴን ልየውልና በሞራ ሳሙና ነው ፊቴን የምታጠበው። እዚህ ሀገር ደግሞ በጣም አሪፍ ነው የሚሰሩት፣ በኦሊቭ ኦይል ነው የሚሰራው፣ ይሄ እዚህ ሀገር ላይ ይሄ የሞራ ሳሙናው ማለት ነው በዘይት ዘይቱን የሚባለው አይደል በሱ ነው የሚሰሩት። እዛ ሽንኩርቴ እንደዚህ ጎረድ ጎረድ አድርጌ በቃ ይኸው ውስጥ ዘፈዝፈዋለሁኝ፣ አደርገዋለሁኝ። ይሄ መዘፈዘፊያ አትቀይሪም ወይ ሌላ የለሽም ወይ ብትሉኝ አልሰማችሁም። ይሄ መዘፈዘፊያ እኔ ብቻ ነኝ እግሬን የምዘፈዘፈው፣ እዚህ ቤት ውስጥ እኔ ብቻ የምጠቀምበት ነው። እኔ እስከ ጠቀመኝ ድረስ እቃውን እንጂ ከመዘፈዘፊያው ጋር ምንም የላቸውም ስነ ስርዓት ይኖራቸው ገዛ ነጭ ሽንኩርት እንጨምራለሁኝ። ውድ ቤተሰቦች ለቻናሊ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ይሄንን ቪዲዮ ደሞ ይጠቅማታላችሁ፣ ጓደኛችሁን ሼር አድርጉላት። በዚ አጋጣሚ ከዚህ በፊት ቲክቶክ ላይ ነበር የለቀኩት ትንሽ ያጠር ያለች ቪዲዮ ቲክቶክ ላይ ለቀኩኝና በጣም ብዙ ልጆች እግዚአብሔርን ተጠቅሞበት እንደጠቀማችሁ መጥቶ ሲናገሩ ነበረ። የአብስራ ዋን ብላችሁ ቲክቶክ ላይ ብትገቡ ወደ አምስት መቶ ምናምን ሰው ያየው ቪዲዮ ነው ያ ቪዲዮ ማለት ነው ሁሉም ሰው ተጠቅሜው ጠቅሞኛል ብሎ ላይቭ ላይ ስገባ ሁላ መጥቶ የመሰከሩለት ምርጥ የእግር ውህድ ነው እንግዲህ ውህድ እንበለው ከዛ ሎሚ ሎሚ ተረከዛችሁን እግራችሁን እንደዚህ ቆሻሻ ጥፍር ጥፍራችሁን የሚያጸዳላችሁ ምርጥ ነገር ቢኖር ሎሚ ነው ከዛ ይሄ የሞራ ሳሙና እንኳን ምንም አላደርጎም ዝም ብዬ ነው የምጨምረው። ጨው፣ ደቃቅ ጨው፣ አንድ ምንም ሳይሆን ደቃቅ ጨው። መጀመሪያ ግን እግሬ መጀመሪያ እግሬ በመጀመሪያ እግሬን በቫዝሊን ዘፍዝፌ ዋለሁኝ። እሺ፣ ዘፍዝፌ ዋለሁኝ አልኩኝ። ጌታ ሆይ ዛሬ አማርኛ እየጠፋኝ ነው። በቫዝሊን ተቀብቻለሁ እንግዲህ አንተ ያደ ሞልቶት ቫዝሊን ከተቀባሁት፣ ከዛ የፀጉር ያላችሁ ሻምፖ እኔ ለፀጉር የምጠቀመው ይሄ ሻምፖ ነው። እናንተ የፀጉራችሁን አለኝ የምትሉት ሻምፖ መጠቀም ይቻላል። አያችሁ፣ ታዲያ ይሄ ለእግር ነው። እኔ እግሬን በጣም ነው መወደው። እውነት የእግሬን ንጽህና በጣም መጠበቅ ደስ ይለኛል። ከዛ ሙቅ ውሃ ሙቅ ውሃ ጨምራለሁኝ በዛ ለ20 ደቂቃ ወይም ለ30 ደቂቃ እግሬን ዘፈዝፈዋለሁኝ ማለት ነው። እሺ ውሃው እንግዲህ ተዘጋጅተዋል። እግሬን እንደምታዩት ቫዝሊን ተቀብቼዋለሁኝ። ትንሽ ያቃጥላል፣ ግን ትንሽ ያቃጥላል። እሺ ውሃው እንደዚህ ካዘጋጀሁት በኋላ እግሬ መጀመሪያ ቫዝሊን ተቀብቼዋለሁኝ። እያችሁት ሽንኩርቱ፣ ነጭ ሽንኩርቱ፣ ሎሚው፣ ጨውን፣ ሻምፖውን አንድ ላይ እንደዚህ ካደረኩኝ በኋላ እንግዲህ መዘፍዘፍ ነው ለሀያ ወይም ደግሞ ለሀያ አምስት ደቂቃ ዘፈዝፈዋለሁኝ ማለት ነው ቤተሰብ የእግሬ መጨረሻ እውነት እውነት ይህንን ይመስላል። በጣም ነው የተገረምኩት ራሴንም ማለት ነው። በጣም የሚያምር በጣም ቆንጆ እግር ነው እንደምታዩት። ጥፍሮቼም በጣም ነው የጸዱት። ከኢትዮጵያ የመጣ እግር ነው ብያችሁ ነበረ። ተረከዜ የራሱ ብታዩት ልስላሴው ልነግራችሁ አልችልም። የሕፃን ልጅ እግር ነው የሚመስለው። ሁላችሁም ሰርታችሁ ሞክሩት፣ ታመሰግኑኛላችሁ። አመሰግናለሁ ቤተሰብ። ለቻናሌ አዲስ ሆናችሁ ሼርና ላይክ ሰብስክራይበር አድርጉ። ይሄ ገና ያልተቀባባ ያልተኳኳለ እግር ነው። ብዙ ጥፍር ቀለም ከማይወዱት ነኝ እኔ። አመሰግናለሁ። ለቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይበር አድርጉ። ባይ እንደኔ ጥፍር ቀለም የማትወዱ ሰዎች ካላችሁ፣ እውነት ለመናገር ሁሌም እግራችሁ ቤት ውስጥ ያለ ጥፍር ቀለም እራሱ ውብ ማድረግ ትችላላችሁ። ጥፍር ቀለም ስንቀባው ጥፍራችን ያምራል ወይ? አዎ ያምራል። ግን እኔ ብዙ ጊዜ ደግሞ የምወደው እንደዚህ ነው። በቃ ጥፍሬ ለምን እንደሆነ አላቅም። በጣም እንከባከበዋለሁኝ ያጸዳዋለሁኝ። በሳምንት በአስራ አምስት ቀን አንዴ የማይቀር እውነት እግሬን ዘፈዝፈዋለሁ። ማታ ማታ ስተኛ ሎሽን ምን አድርጌ ጥፍሮችን ቆሻሻ እንዳይገባባቸው አጸዳድቼ ሎሚ፣ አንዳንዴ ደግሞ በሎሚ ብቻ ጥፍር ጥፍሬን የማጸዳበት ጊዜ አለ። በቡና የቡና ማስክ የማደርግበት ጊዜ አለ። እና ሁሉም ነገር በነገራችን ላይ እንክብካቤ ይፈልጋል፣ ጥንቃቄ ይፈልጋል። ምንም ይሆን ነው የምላችሁ። እና ጥፍራችንም ሰው ለፀጉራችን ብቻ አይደል ሁሌ መምንጨነቅም ለጥፍራችንም መጨነቅ ይኖርብናል። ለገላችንም መጨነቅ ይኖርብናል። ይህ ጥፍር እንግዲህ ከኢትዮጵያ የመጣ እግር ነው ብያቸዋለኝ። እግ እኔ ከኢትዮጵያ ስመጣ እግሬ ብቻ አይደለም ሰውነት እንዳለ ይጠቁራል። ለምን እንደሆነ አላውቅም። በጣም ጠቁሬ ነው የምመጣው። ጠቁር ላለሁኝ ከሳለው ምናምንና ያው አየሩም ሲቀየር ይሆን ብቻ ፀሐይ ብዙም አይነካኝም። ኢትዮጵያን ብሄድ እዚህ ሀገርም እንደዛው። ብቻ ግን እጠቁራለሁ ይህ ነገር ሁሉም ሀበሻ ጋር ይመስለኛል። ይሄ ከኢትዮጵያ የመጣ ያልተኳኳለ ያልተቀነደበ እግር ነው ትክክለኛ እግር ነው ይሄ ማለት ነው። እና ይሄ ከመዘፍዘፌ በፊት ያለ ነው ቫዝሊን ተቀብቼው ሀያ ደቂቃ ሆኖታል። ቫዝሊን ተረከዛቸውን ያለሰልስላቸዋል። በጣም አሪፍ ነው ቫዝሊን መቀባት ማለት ነው። ውድ ቤተሰቦቼ ምናልባት እኔ የጠቀመኝን ነገር ለእናንተ ከጠቀማችሁ ብዬ ነው ሼር ያደረኳችሁ። እንደሚጠቅሟችሁ ሙሉ ተስፋ አለኝ። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብር በማድረግ ቤተሰብ ሁኑ። እኔ በጣም ወዳችኋለሁ፣ አከብራችኋለሁ። ሌላ ቀን በጥሩ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቤቱን ግን ላይክና ሰብስክራይብር አድርጉ። አመሰግናለሁ።